ከመልመዳችን የተነሳ የተነሳኩ አቋቋም መምህር ነው የምንመስለው፣ አይደል? ማህሌቱ ሲባል አብረን እንጮሃለን። ቅዳሴው ሲባል ተሰጦን በደንብ ካንድ ዲያቆን በተሻለ ቀላጥፈን እንቀበላለን። በቃ ከማን ቀጠሉ ማን እንደሚመጣ እንኳን ቃል እግዚአብሔሩን በድርድር ይዘነዋል። በጭፈራ ቤቱም አንታማም፣ እውነት ለመናገር በመጠጡም አንታማም፣ በስካሩም አንታማም። ከአንዲቱ ወደ አንዲቱም ስንቅበዘበዝ አንያዝም። ይቀረናል፣ ክርስቲያን ይቀረናል። ብዙዎቻችን ሰው ለዚህ ነው የዘገየብን። አያችሁ፣ ታምራቱ አዘገየ ነው፣ እግዚአብሔርን ጨምረ እኛ ህይወት ውስጥ እግዚአብሔር ስራ እንዳይሰራ አዘገየ ነው። ያውም እኮ የድህነቱ ስፍራ ላይ ቆመን እኮ ነው፣ አይታችሁታል። ሰው የምትጠብቁ ሰዎች አቁሙ፣ በሞቴ አቁሙ። እግዚአብሔር እግዚአብሔርን ጠብቁ፣ እግዚአብሔርን ተስፋ አድርጉ። እናንተን ሊጎበኝ የሚመጣባት ቀን እንዳለች አስቡ። ግዴላችሁም መጀመሪያ ስለ ቤታችሁ መጽናት አደለምን? መጀመሪያ ስለ ተዳራችሁ አደለምን? መጀመሪያ ስለ ሃይማኖታችሁ መጀመሪያ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 በ38 ዓመት ያዳ ነው። ይህን ሰው መጽሐውን የፈወስክ እየተባለ በጉባኤ ይወደስ ዘንድ እግዚአብሔር ይህን አድርጓል። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ ያለውን እውሩን ሰው ባዳነው ጊዜ ምንድነው ያለው? የእግዚአብሔር ስራ በእሱ ይገለጽ ዘንድ ነው። በጉባኤ የሚደረግ የሚሰጥ ታምራት አለ፣ ለብቻ ደግሞ የሚደረግ ታምራት አለ። ክርስቲያኖች ለብቻችሁ ነግራችሁት በስውር በስውር የነገራችሁትን በስውር ያደረገላችሁ ጊዜ አላል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 መላኩ ወርዶ የሚባረከው ውሃና ያ ሰው ርቀቱ ምን ያህል ቅርብ እንደሆነ ታውቃለህ? ተንከባሉ መድረስ የሚቻልበት እንኳን ተጉዞ ተንከባሉ መድረስ። ከዛ እዚህ ድረስ ማን መጣው? በእውነት ማን መጣው? ከዚች አንስቶ ውሃው ላይ ሲጨምረው ዘንድ ሰው እንዴት አጣ? አይገርማችሁም? ይሄማ በጣም ነው የሚያስተምረን። ክርስቲያኖች፣ ሰው የምትጠብቁ ሰዎች አቁሙ፣ በሞቴ አቁሙ። እግዚአብሔር እግዚአብሔርን ጠብቁ። እግዚአብሔርን ተስፋ አድርጉ። እናንተን ሊጎበኝ የሚመጣባት ቀን እንዳለች አስቡ።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 መልካም ነበር እኮ ጊዜያችሁን አለማባከናችሁ፣ ክርስቲያኖች ስትዘምሩን ያደጋችሁት ስትማሩን የኖራችሁት በመቅደስ ነው ያደጋችሁት። ለእጣኑም ለማይጠንቱም ለጸሎቱም እኮ እንግዳዎች አይደለንም ክርስቲያኖች፣ አደለ ከመልመዳችን የተነሳ እኮ አቋቋም መምህር ነው ምን መስለው አደ ማህሌቱ ሲባል አብረን እንጮሃለን። ቅዳሴው ሲባል ተሰጦን በደንብ ከአንድ ዲያቆን በተሻለ አቀላጥፈን እንቀበላለን። በቃ ከማንቀጠሉ ማን እንደሚመጣ እንኳን ቃል እግዚአብሔሩን በድርድር ይዘነዋል።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 እንዲህ እንዲህ ያለ የምንሻቸውን ነገሮች ሁሉ እግዚአብሔር እንዲሰጠን እንዲያከናውልልን ከተመኘን በጣም ረጅም ጊዜ ሆኖናል፣ ግን ዘገየብን። እግዚአብሔር ለምን ካላችሁም በመካከል አመጣጣችን መልካም ሆኖ፣ ግን ዋጋ የሚያሰጥ አመጣጥ አልሆን ብሎ ማለት ነው። ፍጹም አልሆኑ ብሎ ማለት ነው። ተመልከቱት። ዓለም አቀፍ መልካም ነበር። አሁን በጭፈራ ቤቱም አንታማም። እውነት ለመናገር በመጠጡም አንታማም። በስካሩም አንታማም። ከአንዲቱ ወደ አንዲቱም ስንቅበዘበዝ አንያዝም ይሆናል። የምንከሰስበት ከሰስበት ብዙም እንብዛም ሊሆን ይችላል፣ ግን ደግሞ ምንጎሎናል። ሰውን ተስፋ እናደርጋለን። አይችን አለቀነት ያገኘዋት ዘመዶች እነገሌ ነገሌ ይስላል እንላለን። ገብታችኋል? ችግራችን ነው። ይችን ወታ ኮ ያገኘዋት እነገሌ ደርሰውልኝ ነው እንላለን።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 ግን በመጀመሪያ ምናችን መፈወስ አለበት? ልባችን መፈወስ አለበት። የእግዚአብሔር ቤተሰቦች ልባችን እምነታችን ነው መፈወስ ያለበት። ይሄ ሰውዬ ልቡም እምነቱም አልተፈወሰለትም፣ ሰውነቱ ብቻ ነበር የዳነችለት።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 መፈወስን እንልመድ፣ በጸሎት መፈወስን እንልመድ፣ በእግዚአብሔር ቃል መዳንን እንልመድ፣ ከዳንም በኋላ ደግሞ ማገልገልን እንልመድ። ይሄ ሰው ያቺ የጴጥሮስ አማት ታስታውሳላቸው። ጴጥሮስ አማት ወተንሳት ተለከቶሙ ነው የሚለው ከዳነች በኋላ ተነስታ አገለገለቻቸው ነው የሚለው። እኛም ከዳን በኋላ የማገልገል ልምድ ይኑረን። ታስታውሳላችሁ አይደል? በድህነት ተይዘን የነበር ተጨንቀን ነበር። እዳንኳ ምንከፍለጠን ምን ብለጠን የነበርንበት ዘመን እግዚአብሔር ግን ዛሬ ምን ብለው አይደለም የምናተርፈው ሁሉ ሰጥቶናል። የታለ ግን ዛሬ ማገልግላችን? በገንዘባችን አገለገልንበት? እግዚአብሔር ያኔ ከሁሉ በታች አድርጎን በነበረ ጊዜ ወይም ከሁሉ በታች በነበር ጊዜ አሰበን አደል እ ዛሬ ባለጸጎች ዛሬ ልብሳችን ተለጉተዋል፣ ዛሬ የምንነዳው መኪና ሌላ ነው፣ ዛሬ የምንኖረው ኑሮ ሌላ ነው። ግን ወገኖቼ የታለ ማገልገላችን? የታል መታመናችን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 እግዚአብሔር በመጀመሪያ ምናችን ላይ ፈውሱ ሊያደርግልን እንደምንፈልግ መንገር ይኖርብናል። መፈወስ ካለብን ከምን ጀምረን ነው? መጽናት ካለብን ከምን ጀምረን ነው? የሚለው የዚህ ሳምንት ታሪክ የሚነግረን እውነት ነው ማለት ነው። የእግዚአብሔር ሰላም እንግዲህ በሰላም ይሄድ መባል ነው በጣም ትልቁ ነገርና ሁላችንንም ለዚህ የበቃን ያድርገን። መጻጉን የፈወሰው ከደዌ ስጋ ነው፣ እኛ ግን ከደዌ ነፍስ መፈወስ ነው የሚያስፈልገን። ደዌ ስጋን በሞት እንገላገለዋለን።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 የአምላካችን የለው እግዚአብሔር መልካም ፈቃዱ ይሆንልን። መጽሐፉን የፈወሰ እግዚአብሔር ሁላችንን የሚያማረን። በሰላም ዋሉ።